እነዚያም የክረምት ወራት ከመምጣታቸው አስቀድሞ ዝግጅቱ ይጀምራል። በሺዎች የሚቆጠሩ የችግኝ ማፍያ ጣቢያዎች ዝናባማ ወር ከመምጣቱ አስቀድሞ ስራቸውን ያጠናቅቃሉ። አረንጓዴዋ ምድር ኢትዮጵያ በልጆቿ ዳግም የቀደመ መልኳ ይመለስ ዘንድ ላለፉት ስድስት ዓመታት በብዙ ደክማለች። ልጆቿም የሰማዩን ዝናብ ታግሰው እጃቸውን አፈር አስነክተው አረንጓዴ ያለብሷት ዘንድ ተክተዋል። አንድም የሚበሉትን ተክለዋል። በሌላ በኩል እስትንፋሳቸውን ተንከባክበዋል። አለፍ ሲልም ውበታቸውን ጠብቀዋል። የዚህ ትውልድ ተግባር በልጆቹ የሚወሳ መልካም አሻራ ነው ሲሉ ሰኔ 14 ቀን 2016 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ የአረንጓዴ አሻራን አስመልክተው ያስተላለፉት መልእክት ለዚህ ማሳያ ነው። መንከባከብ ተስኖን መትከል ተጨማሪ ዕዳ እንደሆነብን ሁሉ መትከል ቢሳን ደግሞ ነገ እንደ ሰው መኖር ኤግዚስት ማድረግ ወደምንቸገርበት ደረጃ ስለምንሸጋገር ኃላፊነት የምንወጣ ማህበረሰብ ሰዎች፣ ህዝቦች እንድንሆን መትከልን ባህል ማድረግ ዛሬ ካለው ትውልድ የሚጠበቅ ይሆናል። ሐምሌ 2011 ዓ ም አንድ ብሎ የጀምረው ይህ መርሃ ግብር አሁን ከ47 ቢሊየን በላይ ችግኞችን መትከል ያስቻለ የሀገር ቋንቋ ሆኗል። ይህ መርሃ ግብር እንዲሳካ ደግሞ ከገጠር እስከ ከተማም ከሊቅ እስከ ደቂቅ ሁሉም የበኩሉን ተወጥቷል። ታዲያ ኢትዮጵያ ይህንን ማሳካት የቻለችበት ሚስጥር ይህ ነው ሲሉ በሐምሌ 24 2017 ዓ ም በጅማ ከተማ ባስጀመሩት የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ላይ ጠቅላይ ሚኒስትሩ እንዲህ ሲሉ ተደምጠዋል። ኢትዮጵያ ትላልቅ ነገር አስባ ትላልቅ ነገር ተልማ ትላልቅ ነገር አቅዳ ህዝቦቿን አስተባብራ ማሳካት እንደምትችል ለኛም ለሌሎችም ማሳያ ነው። 50 ቢሊዮን ችግኝ በዓለም ላይ እስካሁን ባለው ሬከርድ ትልቁ አፎረስቴሽን ነው። የትኛውም ሀገር ቢሆን በሰባት ስምንት ዓመታት ውስጥ ይሄን የሚያክል ችግኝ ተክሎ አያውቅም። እኛ ይሄን የተከልነው ሀብታም ስለሆነ አይደለም። ሀብታም ልብ ያላቸው ዜጎች ስላለን ዜጎቻችን ልባቸው ሀብታም አርቆ ማየትን፣ የጋራ ራዕይ መሰነቅን፣ በጋራ መቆምን፣ አብሮ መስራትን፣ በልፋት በድካም ውስጥ ትርፋማ መሆንን ትርፋማነት በራስ ብቻ ሳይሆን በልጆቻችን መሆኑን ማመን ስለቻሉ 20፣ 25፣ 30 ሚሊዮን ህዝብ ነው እየወጣ የሚተክለው። በዚህ አስደናቂ እንቅስቃሴና ስራ ኢትዮጵያ ያሰበችውን ማሳካት ትችላለች። ይሄ ልክ እንደ ህዳሴው የኢትዮጵያ የትልቅ ታሪክ አሻራ አካል ነው የሚሆነው። ይህ በተግባር የተገለጠ እውነት በዓለም አቀፍ መድረክ የተለያዩ ቅናዎችን አግኝቷል። በየዓመቱም ስለ ዓለም አየር ንብረት ለውጥ የሚመክረው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ ብዙ ይመከርበታል። ይህ የተናጠል ሳይሆን የጋራ ስራን የሚጠይቀው የአየር ንብረት ለውጥ ጉዳይ መፍትሄ ይገኝለት ዘንድም ሀገራት በመሪዎች ደረጃ ጭምር ተቀምጠው ይወያዩበታል። ኢትዮጵያም ስራዎቿን ለሌሎች አፍሪካውያን ወንድሞቿ ይማሩበት ዘንድ በቅርቡ ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤን ባሰናዳችው አዲስ አበባ ላይ የአፍሪካን ትርክት የሚለውጥ አንድ ትልቅ ጥያቄን በጠቅላይ ሚኒስትሯ በኩል ማቅረቡ አይዘነጋም። የ32ኛውን የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ወይም ኮፕ 32ን የማዘጋጀት ጥያቄ ኢትዮጵያ በ2027 የሚዘጋጀውን የኮፕ 32 ጉባኤን ለማዘጋጀት ራሷን እጩ አድርጋ ስታቀርብ ኩራት ይሰማታል። አለም የአፍሪካ የዲፕሎማሲ መቀመጫ ወደ ሆነችው በአየር ንብረት ለውጥ ያለንን መፍትሄ እንዲመለከትና መጻኢውን ጊዜ በጋራ እንድንተልም ወደዚህ እንዲመጣ ጋብዛለሁ። የሰው ልጆች መገኛ የሆነችው አህጉር የመፍትሄዎችን መነሻ የሆነች አህጉር እንደሆነች እናሳይ ሶሉሽንስ ለቀናትም በብራዚል እየተካሄደ በሚገኘው የኮፕ 30 ጉባኤ ላይም ጥያቄዋን በድጋሚ ያሰማችው ኢትዮጵያ ከአፍሪካ ሀገራት የይገባሻል ድምፅ አግኝታ እነሆ 32ተኛውን የኮፕ ጉባኤ እንድታዘጋጅ ድጋፍ አግኝታለች። በእርግጥም አፍሪካውያን የአህጉራቸውን ተደማጭነት የሚጨምር ውሳኔ ላይ ደርሰዋል። ዓለም ዛሬ አፍሪካን አዳምጧል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አዲስ አበባ ዓለም የጣለችባትን አደራ ትወጣለች። ኢትዮጵያ እንዲህ ያሉትን ግዙፍ ዓለም አቀፍ እውነቶችን ለማስተናገድ ያላትን አቅም የሚያሳይ ውሳኔ በአፍሪካውያን ተደራዳሪ ኮሚቴ አባላት በመታየቱ አመስግነዋል። በዚህ ዓለም አቀፍ መድረክ አይረሴ ጊዜያት አስደናቂ ውሳኔዎችም ተላልፈዋል። ዓለም በሦስተኛው የጃፓኑ ኪዮቶ ጉባኤ በግሪን ሃውስ ጉዳይ ላይ ወሳኝ እርምጃ ለመውሰድ ተስማምቶ ነበር። በአውሮፓውያኑ 2009 በኮፐንሃገኑ 15ኛው የኮፕ ጉባኤ ያደጉት ሀገራት ከኢንዱስትሪዎቻቸው የሚለቁትን የበካይ ጋዝ ልቀት ለመቀነስ ባደረጉት ስምምነት ኮፐንሃገን ትታወሳለች። ዳግም በፓሪስ ለ21ኛው የኮፕ ጉባኤ የተሰባሰቡት ሀገራት በፓሪስ ስምምነት መነሻ የዓለምን ሙቀት ከቅድመ ኢንዱስትሪያላይዜሽን አስቀድሞ ወደነበረበት በ1.5 ዲግሪ ሴልሲየስ ለመቀነስ ተስማምተው ነበር። ከሁለት ዓመታት በኋላ ደግሞ በተባበሩት አረብ ኤሚሬቶች በነዳጅ ላይ ያለን ጥገኝነት ስለመቀነስ ዓለም መክሯል። ታዲያ 30ኛው የብራዚሉ የኮፕ ጉባኤ አዲስ ታሪክ ጽፏል። የአፍሪካውያን መናኸሪያው አዲስ አበባ ሰላሳ ሁለተኛውን ጉባኤ እንድታሰናዳ ውሳኔ በማሳለፍ አሁን ዓለም ከሁለት ዓመታት በኋላ አካባቢ ጥበቃን በምግብ እህል ራስን የመቻል ጥረትንና የዜጎችን አንድነት በአካል አዲስ አበባ ለመመልከት የሚጠበቀው የሰላሳኛው ጉባኤ ማጠናቀቂያ ብቻ ሆኗል።